ፍ እናበራለን እዚህ። የጠላትንም አንጀት እንደሱ ነው የምናቃጥለው፣ እንደሱ ነው የምናቃጥለው። ትንሣኤ ለዚህች ቤተክርስቲያን ሆነ ለዚህች ቤተክርስቲያን ሆነው ደግሞ በቀጣይ ዘመን የእግዚአብሔርን ምክር አውርተናል። ከነገ ዜጋ የሚቀጥለው አመት ላይ ቀኑ ይነገራችኋል። ቸ አይደለም እንደ ወላይታ ከጠሮ ሰዎች ከአርባ ምንጭ፣ ከአዋሳ፣ ከሻሸመነ፣ ከየት ወደ ቆንቶ መሠረተ ክርስቶስ ጉዞ እናደርጉ። ስታዲየም ላይ አንድ ትልቅ ፕሮግራም እናደርጋለን። በነገር ሁሉ እግዚአብሔር ይረዳና እና በወላይታ ምንድነው የተፈጠረው ይባላል ታውቃላችሁ። ከብዙ ዘመን በፊት የእናንተ አባቶች ወንጌል ይዘው ተንከራተዋል። በዚያ አካባቢ ምድሪቷን ይዘው ጸለየዋን የጸሎታቸው መልስና የተዘጋጀው በረከት የሚወርድበት ጊዜ አሉ። በዛን ጊዜ ደግሞ እግዚአብሔር ድንቅ ያደርጋል። አምስት ወር ይሁን ስድስት ወር አናውቅም፣ ግን መክረን እንነግራችኋለን እግዚአብሔር ታላቅ ነገር ያደርጋል። በቃ በዛን ቀን ምንድነው የሚለው? ኢያሪኮን ከተማይቱ ከህዝቡ ብዛት የተነሳ ፈጥማ ተዘግታ ነበር ይላል። እና ለትራፊክ ትልቅ ስራ ይሰጣል። እዛን ቀን የወላይታ አምስቱም መግቢያዎች ይጨናነቃሉ፣ ወንጌል በሚሰሙ ሰዎች፣ የእግዚአብሔርን ቃል በሚሰሙ ሰዎች። ስለዚህ ሚዲያው ሬዲዮ የሚያወራው ሱን ነው፣ ቴሌቪዥኑ የሚያወራው ሱን ነው። እግዚአብሔር ድል ሰጥቶና ክብር ሁሉ ለእግዚአብሔር ይሆን።